አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ከእኔ ጋር አልሐምዱሊላህ። ዛሬ ከስራ ቦታ ስመጣ ወርቅ ቤት ገለል ብዬ ነበረ። ያው መሽቶብኛል፣ ቶሎ ቶሎ በችኮላ ነው የቀረስኩት ወደ ቤት የለመምጣት ማለት ነው። ሙሂም የኢትዮጵያ ወርቅ እንደዚህ እንደምታዩት እነኚህ የጋብቻ ቀለበቶቹ ሁለ ሁለት ግራም ናቸው ግራም ሻ አምስት ነው ያለኛው። ሁለት ግራም ሶስት ሺ ብር ማለት ነው። ከዛ እነኝህ ደግሞ ዲዛይኖቹ፣ ግን በነገራችን ላይ የኢትዮጵያ ወርቅ ወርቅነቱ እንጂ ዲዛይን አላቸው፣ ቆንጆ ቆንጆ ዲዛይን አላቸው። ማሻለህ ያው መኩ ወርቅ ቤት ያንክ እንደ ኬሚስ ወርቅ ቤት በየአይነት ምናምን የላቸውም፣ ያው ትንሽ ለማሳያ ያክል ነው። ግን በትዕዛዝ ያመጣሉ ያዘዟቸውን አልሙሄም እንደምታዩት ዲዛይኑ በጣም ነው የሚያማምረው። ማሻአላ ተባረከላ የው ዞሮ እንዳገሩ ለሀገሩ ዞሮ ወርቅ ነው። ይሄ ለኢትዮጵያ ውስጥ ወርቅ ነው። ገብታችኋላ፣ የውድ ነገር ነው ማለት ነው። አልሙሄም ግራም ሻምስት ነበረ። እዚህ ጋር መብራቱ በጣም ቦግ ብሎ ነው ብቻ። አልሙሄም እንደምታዩት የሚያማምር ዲዛይን አለ። ይሄ ድሮ እኛ ስናገባ ድሮ ይሄ ነበረ የሚገዛው ፋሽን ነበረ። አሁን ላይ ግን እንደዚህ አይነት ዲዛይን አይገዙም። ሌላ አይነት ሌላ አይነት ነው የጋብቻ ቀለበቶቹ ሁለ ሁለት ግራም ናቸው። ሶስት ሶስት ሺ ብር ማለት ነው። ይሄ ከሶስት ግራም በላይ ይሄ ቅድም ያነሳት የጣት ወርቅ የነበረው መዝኖልኛል። ሌሎቹ እነህ የምታያቸው ሶስት ግራምም አለ ሶስት ግራም ነጥብ ምናምንም አለ ሁለት ግራም ነጥብ ምናምንም አለ። ዲዛይኖቹን ግን በጣም ነው ወደኳቸው። መሻላ በጣም የሚያማምሩ ዲዛይኖች አሉ። የአንገት ምናምን የላችሁም ወይ ብላቸው፣ በትእዛዝ ነው የምናመጣው ብር ግን አላቸው። ብር አልቀረስኩ። ማን ይፈልጋል ብዬ ኋላ ብሬ ወንድም፣ የሴትም፣ የብራስሌት ቀለበት፣ የአንገት፣ የጆሮም አላቸው። ብሩን አላስገባሁትም። ምንም ማሰን መቅረብ እያዘነ ያዘነ ስለሆነ መሽቶብኛል። ቶሎ ሳይመሽ ወደ ቤት መግባት ስለምፈልግ ቶሎ ቶሎ ነው የቀረስኩት። ባለፈ አሳይን እንዳላቸው። እነኚህ የምታያቸው ደግሞ የውጭ ወርቅ ብለው የሚሸጧቸው ናቸው 21 ካራት ግራም አስራ ስድስት ሺህ ነው የሚሸጡት። ይቻው እንደምታያት ጨለማ ነኝ እንጂ ሁለት ግራም ከምናምናት ወደ ሰላሳ ምናም ሺህ ብር ትሆናለች። ማን የጋብቻ ቀለበት የውጭ ናቸው። እናኚህ የውጭ ወርቅ ብለው ነው የሚሸጧቸው። እንግዲህ ያለው ዓለም የውጭ ሆኑ ያገር ውስጥ ብቻ ግን የውጭ ወርቅ ተብሎ ነው የሚሸጠው። አሁን ላይ በነገራችን ላይ ጋብቻ ራሱ ቀረበት ብቻ ነው ገዝተው የሚያገቡት ሲያወሩ እንደሰማሁት ከሆነ ድሮ። ማሻላ ቻናል ደግሞ ሰብስክራይብ ማድረጋት ብቻ ነው ኮሜንት ማድረጋት። እንግዲህ ያደረገልኝ ለማሳየት ነው እንጂ

ይቺ የምታያት በዚህ አይነት ሰዓት ወርቅ እንደምታያት ነው የምታምረው። የሀገራችን ወርቅ ውቶ መግፈፉ ነው እንጂ ዲዛይን በጣም ነው ያላቸው። ማሻላ በቀጣይ ቪዲዮ እስከምንገናኝ ሰላም።